ያለበት ተባረኩልኝ፣ ኑሩልኝ፣ ቦጣ ይተካላችሁ። ከፍ በሉ፣ ከፍ ከፍ ከፍ ከፍ በሉ። ቀስ ነው ይነው ልመርቅበት። አታስቸኩለኝ አታስቸኩለኝ አታስቸኩለኝ አታስቸኩለኝ አታስቸኩለኝ አታስቸኩለኝ አታስቸኩለኝ አታስቸኩለኝ

ጋይ ፍን ንዩ በ እናመሰግናለን፣ በሉ በእግዚአብሔር። አመሰግናለሁ ሁላችሁም፣ እንደበልታ ልን ሻውር በፓንት አይደል ያለችው? እስኪ ሻውር በፓንት እላታለሁ እምታደርገው ነው ያለው። እስኪ እዚያ ያለችኝን እያንዳንዱ እላታለሁ። ማናት እኮ ነው? እባክሽም እኮ አንተ በፓንት በፓንት እኮ አላልኩት በሾርት ነው ያልኩት። ግን ወሬ አታብዛ። በሾርት ወንዶቹ የሚለብሱት ያልሽኝን እንልሻለን። በሾርት ኦኬ፣ በሾርት ያ ወሬኛ አንተ። ካልን ፓንት አዳዲሱ የምትለብሰው ጋይስ፣ አበባው እንዳትረሱት። እኔ ከሱ ጋር ስጨቃጨቅ እዚህ ጋር ተኮ የታጠጥ ትክክል እኳን ምንም ነገር የለም። ታብታብ ሶስት ጊዜ አርግም። ውጤሃ ነው ሽንታ ወንድሜ ቴንኩ፣ አሮና፣ አሮና። ኧረ ዛሬ ኧረ ዛሬ የማይመጣ የለም። አሮናዬ፣ ቴንኩ፣ ገብስ። ተባበሩ፣ ተባበሩ፣ ተባበሩ። ትሪፕል ደም ነው፣ አሮና እኮ ዛሬ ሁሉንም ያሰባሰበው ይጌም ጋይስ ትሪፕል ነው። ስሬ ስሬ በየስስም በየስስም በየስስም ሰርፕራይዝ ነው ያደረከኝ ቴንኪ። ስሬ ፍዬ አመሰግናለሁ። በወጣ ይተካ አሮና እኮ ቴንኪ፣ የእኔ ጌታ

ፍዬ ዳኒኮ ሁላችሁም በጣም ቴንኪው፣ በጣም ነው የማመሰግነው። ያ ቱርይዬ በጣም ነው የማመሰግነው ሁላችሁንም። እንት እንዳይሉብን በእግዚአብሔር ስሬፍን ቴንኪው በሉልኝ። ስሬፍን ቴንኪው በሉልኝ። አሮናዬ በጣም ቴንኪው፣ ብሮ አመሰግናለሁ።

ግላፍ አይቻልም። የሚያልሱ አንቺ ነሽ። በአንድ በትሽ ህዝብ እየሰማ አውቄ ነው ዝም ያልኩ፣ አውቄ ህዝብ እያየ ማለት ነው። ግላፍ እኔ አልተሰጠኝም። ግላፍ አይቻልም። ለእኔ ይሰጠኝ ብለሽ ግላፍ አይቻልም ብለሽ ህዝብ ፊት ለፊት ተናገር። አንቺ ቅድም በግላፍ የቅድሙን በግላፍ አይደለ። ነው ነው ስለለቀኩ ነው፣ አላሸነፍኩም። በግላፍ ሲጀመር አላሸነፍኩም። የመጀመሪያውን ፖይንት ግን አላሸነፍክም እንጂ በግላፍ ነው የተጠቀምኩት። ህዝብ እየሰማ ሪከርዱ አለ መጀመሪያ፣ ከዛ አንተ ግላፍ ለቀክ ከዚህ ከዚህ ቀደም ያለውን ጫወታ አልሽኝ። እሱን እኮ አላልኩክም አላልኩክም ብያለው። ከዛ ከዚህ ቀደም ብሎ የነበረውን ጫወታ ከዚህ በፊት ቅጣት ላይ ስለነበርኩ ነው። ግላፍ ለቀውልሻል። አላየውም እንጂ አልቀጣም ነበር። እሱም ግላፍ ሰጥተው ግላፍ የሚባል ነገር የለም። አንቺ ነሽ ያልሺው በግላብ ነው አንድ ለባዶ ብዬሽ ነበር። እምቢ አይሆንም ብዬሽ ነበር ብዬሽ ነበር ብዬሽ ነበር እንጃል ብዬሽ ነበር። ወረኛ ወረኛ፣ ከዚህ ቀደም የነበረ አሁን ከዚህ ቀደም የነበረውን ጨዋታ ምን አደረገ? በግላብ ምን አደረገ? አላሸነፈም እንጂ በግላብ ነው ስኮሩ ግፍቱን የሰጡት አያችሁት። እንደዚህ ነው የሚሆነው። በቃ እኔ ለማንኛውም ተከብሬ ያለው እግዚአብሔርነ። እግዚአብሔር ያክብራችሁ በተለይ